የአዲስ አበባ ከተማ አስተዳደር የ2018 በጀት አመት የመጀመሪያ ሩብ አመት የእቅድ አፈጻጸም ግምገማውን ለሁለት ቀናት አካሂዶ አጠናቋል። የበጀት አመቱ የመጀመሪያ ሩብ አመት እንደ ከዚህን ቀደሙ የዝግጅት ምዕራፍ ብቻ ሳይሆን ሁሉንም የህብረተሰብ ክፍል ተጠቃሚ የሚያደርጉ አካታች የልማት ስራዎች የተሰሩበት መሆኑንም ነው በግምገማው ማጠቃለያ ላይ የተገለጸው። በዘጠና ቀን በሩብ አመቱ ስራ ብለን ያቀረናቸውን ስራዎች ማሳካታችን በጥንካሬ ነው የሚነሳው። በርካታ ስራዎች ተሳክተዋል። ከሁሉ በላይ የህዝባችንን የኑሮ ጫና ለማቃለል ክረምቱ ህዝቡን እንዳይጎዳ ብቻ ሳይሆን በቋሚነትም ደግሞ እንደ አሰራር የተከተል ናቸው ህዝባችንን የመደጎም የገበያ ማረጋጋት ምርት ወደ ከተማው እንዲገባ የማድረግ ስራ በጥሩ ሁኔታ ተሰርቷል በሌላ በኩል በአረንጓዴ አሻራ የሰራነው ስራ ከተማችንን እንግዲህ በገለልተኛ አካል ሪፖርት ሲወጣ እንደምንሰማው ከሁለት ነጥብ ስምንት ከነበረችበት፣ ሁለት ነጥብ ስምንት ከቨሬጅ ማለት ነው እጅ ከነበረበት አረንጓዴ ልማት፣ አሁን የአዲስ አበባ ከተማ የአረንጓዴ ሽፋን ሀያ ሁለት እጅ ደርሷል። ክረምቱ ጫና፣ በተለይ ዝናብን ጫና ከመቋቋም አንጻር በዚህ አመት በልዩ ትኩረት በዚህ ክረምት ባንሰራ ኖረው ብዙ ጉዳት ይደርስ ነበር። እዚህ ከተማ ላይ በዚህ ክረምት ከአገልግሎት አሰጣጥ አንጻር መሰረታዊ የሚባሉ ለለውጡ ለአገልግሎት መስጠት መሰረታዊ ለውጥ ሊያመጡ የሚችሉ ስራዎች ተሰርተዋል። ከስራ እድል አንጻርም ክረምቱ ላይ ሰፊ ስራ ሲፈጠር ስለነበረ በቋሚነትም በጊዜያዊነትም የተፈጠረው የስራ እድል በቂ ትኩረት ተሰጥቶ የተሰራ ነው። የኢንዱስትሪ ምርቶቻችን እዚህ ከተማ ውስጥ የሚቀርቡ ለከተማው ፍጆታ ከመዋል ባለፈ ለውጪም ተኪ ምርቶችን እንዲያመርቱ ከመደገፍ አንጻር ያመጣናቸውን ለውጦች በቂ ትኩረት እንሰጣቸው ይገባል። በዚህ ክረምት ካገኘናቸው ውጤቶች ውስጥ አንዱ የትምህርት ስራ ነው። ሰላምን ከማጽናት ጋራ ህግና ደንብን ከማስከበር ጋራ በህግና በስርዓት የምትተዳደር ከተማ ከማድረግ አንጻር ጸረ ሰላም ኃይሎች እንደፈለጋቸው መጥተው ሰላምን ማደፍረስ የማይችሉበት ከተማ የማድረግ ስራችን በጣም ውጤታማ ነው። በዚህ ኳርተር ያሳካናቸው ትልልቅ ውጤታማ ስራዎች አሉ። እነዚህን ሪኮግናይዝ ማድረግ ያስፈልጋል ብዬ አስባለሁ። የአንዳንዶቹ ሀገራት ወይም ከተሞች የረጅም ጊዜ እቅድ ይዘው የማያሳኳቸውን ስራዎች ይህ ከተማ አመራር በአጭር ጊዜ አቅዶ በአጭር ጊዜ ማሳካት የሚችልበትን እድል ፈጥሮ ሀገራችንንም በሌላው ዓለም ላይም አስደማሚ የሆኑ መልእክቶችን እናስተላልፍበትን እድል የፈጠረ ነው። ይሄ ተጨባጭ ፋክት ስለሆነ በአግሜ በህዳሴው ግድብ በመስቀል በችግኝ ተከላ ስራችን በክረምት የበጎ ፈቃድ እንቅስቃሴዎቻችን በሬቻ ህዝብ ወደ አደባባይ ወጥቶ ያለምንም ችግር እንዲመለስ በማድረግ በኩል አመራር ሰጥቶ ውጤታማ ስራ በመስራቱ የተገኘ ውጤት መሆኑን ማየት ያስፈልጋል። እልማችን ራዕያችን ሁለንተናዊ ብልጽግና ብለን ከሁለት ብልጽግናችን ደግሞ እንደ አዲስ አበባ ለትልቁ ሞቶ አድርገን የወሰንነው የብልጽግና ተምሳሌት እንሆናለን። ኢትዮጵያ አዲስ አበባችንን ገጽታዋ ትቀየራለች፣ እንሰራለን፣ እንለፋለን፣ በዚህ መልኩ ውጤት እናመጣለን ብለን የወሰንነው ሞቶ በትልቁ አመራሩን፣ ህዝቡን ወደ አንድ ሴንተር እንድመጣ አድርጎታል። እነዚህ ህልሞቹና ራዕዮቹ ብቻ ብቻውን ፕራግማቲክ በሆነ መልኩ የተከተልንበት መንገድ። እንደ ሁኔታው አካባቢ ላይ በሚያስፈልገው ወቅቱ የሚፈልገውን ዴማንድ የሚያደርገውን ሁሉ አገርን እስከተጠቀመ ድረስ ህዝብን እስከተጠቀመ ድረስ፣ በሆነ እይታ እናንተን ውስጥ ተሸብበን ታጥረን የምንቆይ ሳይሆን የምናደርጋቸው ጉዳዮች ህዝብን ይጠቅማል አይጠቅምም፣ ሰውን ይጠቅማል አይጠቅምም በሚል እይታ የተከተልንበት ሁኔታ ትላልቅ ሴክሰሶች እንድንመታ አድርጓል። በበጀት አመቱ በርካታ ስኬቶች የተመዘገቡ ቢሆንም በቀጣይ ሊስተካከሉ የሚገቧቸው ክፍተቶችም እንደነበሩና መታረም እንደሚገባቸው ከንቲባ አዳነች አቤቤ ተናግረዋል። አጠቃላይ ከሩብ አመቱ ከታዩ ድክመቶች አንጻር አንደኛው የአፈጻጸም ልዩነት ነው። ለምንድ ነው የአፈጻጸም ልዩነት የሚታየው? በአንጻራዊነት ስናይ እየተቀራረበ መጥቷል፣ ግን አሁንም በዚህ ልክ ለምን ይታያል? በጥቅሉ ከአመራር ጋር ነው የሚያያዘው። የአመራር ብቃት የመጀመሪያው፣ ሁለተኛው ስንፍና። ረሃብ ያልገባበት አመራር አዲስ አበባን መምራት አይችልም። በሚቀጥለው ኳርተር ይህንን መመለስ መቻል አለብን። ብልሹ አሰራርና ተቋም መገንባት ላይ ትኩረት ከማድረግ አንጻር ያለውን ክፍተት ማየት ይገባል። አሁንም ያልተሻገርነው ችግር ስለሆነ ብልሹ አሰራር፣ ጉበኝነት በእያንዳንዱ በሚያገለግለው ተግባር ጉቦ የሚጠይቅ ጉቦ ካላገኘ ስራ የሚያጓትት ቢሮ ማይገኝ በየደረጃው ሁሉንም አመራር ባይሆን ንጉስ የመሆን ፍላጎት ያላቸው አመራሮች አሉ። ቦሲ ራሱ ይሄ የመልካም አስተዳደር ችግር ተደርጎ ታቅዶ ሊሰራበት ይገባል። በየደረጃ ያለው አመራር ይህንን መለየት አለበት። ፈጣን ቅንነት የተሞላበት ምላሽ አለመስጠት አንደ ያ ፈጣን ምላሽ በቃ የሚቻለው ይቻላል፣ የማይቻለው አይቻልም። ቀጥሎ ያለውን አመራር አቅጣጫ ክላሪቲ የምትፈልጉ ከሆነ ወደው ጠይቃችሁ መገንዘብ፣ ለተለያዩ ጥያቄዎች በጽሁፍ ግልጽ ያለ መልስ መስጠት ያስፈልጋል። እነኚህን ክፍተቶች በዚህ ኳርተር አይተናል፣ መስተካከል ይገባቸዋል። በበጀት ዓመቱ ቀሪ ጊዜያት የሁሉንም ህብረተሰብ ማህበራዊና ኢኮኖሚያዊ ተጠቃሚነት የሚያረጋግጡ ተግባሮች ተጠናክረው እንደሚቀጥሉ የተገለጸ ሲሆን የኑሮ ጫናን ለመከላከል የግብርናና የኢንዱስትሪ ምርታማነትን ማሳደግና አቅርቦትን ማሻሻል፣ ዘላቂ ሰላምን ማጽናት፣ የገቢ አሰባሰብን ማሳደግ፣ ከአገልግሎት አሰጣጥ አንጻር የታየውን ተስፋ ሰጪ ለውጥ የበለጠ ማስፋት፣ የመሰረተ ልማቶችና የመኖሪያ ቤት ግንባታ የህዝብ ተሳትፎና ተጠቃሚነትን የበለጠ ማረጋገጥና መሰል ጉዳዮች ትኩረት እንደሚሰጣቸውም ተገልጿል።